ሀየ አሁንም ድረስ አንተ የኔ መስማት እንጂ ስላደረግከው ነገር ምንም አላሳሰበ። ወይኔ እቼ ሴጣን ቁራጭ እንደዛ አደረገችው ነገረቻት። ትምጣ ብቻ ዛሬ አንገቷ ላይ ነው ምቆምላ። ዛሬም ለቅሶ ላይ ናት። የትዳር አጋር የወደፊት የልጆች አባት ብዬ ያስኩት ሌላ ተጨማሪ ሴት ያዘብኝ በማለት ለቅሶ አንቀጥላለች። ሌላ ላይ ከባድ ችግር አደረሰ። አምታዬ በያላችሁበት ድረስልኝ። እንደምን አላችሁ? ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ እንድትሆኑ ባክሮት ጠይቃለሁ። ጽናት ክፍል 84 ተለቀቀ። ውጣ ውረድ፣ ችግር፣ ስቃይ፣ መከራ የማይለቃት ጽናት ዛሬም ለቅሶ ላይ ናት። ለወደፊት የልጆች አባት የትዳር አገር ብዬ ያስኩት ሰው ሌላ ሴት ደረበብኝ በማለት እየየዋን ቀጥላለች። የቡና ቤት ሰራተኛዋ ኒና ወደ ቤታቸው ስላመራች ነገሩ ከቆየ ሰነባብቷል። እናትና ምሩ ተቀምጠው እያለ ሊና ወደ እነሱ ታመራለች። ከፍቷት ስለነበረ እያለቀሰች ነበርና ድንገት ሊናን ስታያት እጅጉን ተናዳለች። በትራስ ወርውራ በመምታት ከዚህ ቤት ውጪልኝ ሁለተኛ እንዳላይሽ በማለት ታባርራታለች። ም ወደ ውጭ ከወጣች በኋላ ነገሩን ሰምታ ነው እንዴ ነግሯት ነው እንዴ እያለች ትጨነቃለች። ሌላ አይሆንም፣ እዚህ ቤት የመቆያ ዘዴሽን መፍጠር አለብሽ። እዚህ ቤት ከወጣሁ ወዴት እሄዳለሁ? በማለት እጅጉን ጨንቋታልም ግራ ተጋብታለችም እያለች እና እያሰበች እያለ ክብሮም ሰምቷ ስለነበረ የምን መራዘሚያ ነው የምን መድኃኒት ነው እያለ ይጠይቃታል። እሷም እመም እኮ በአደባባይ አይናገርም እያለች ተመልስለታል። ክብሮምም ምናልባት እመምሽን ብትናገሪ መድኃኒቱን ላገኝልሽ ይችላለሁ ይላታል። እሷም ዶክተር ያዘዘልኝ መድኃኒት ስላለ እሱን አለ አትቸገር፣ ትለዋለ። ትለዋል ሲያለቅስ ውስጤ ይረበሻል። እስካሁን ጽናት እያረቀሰች ነው የምታለቅስበት ምክንያት እኮ አንቺ ነሽ። እስካሁን ዝም ያልኩሽ ቤት ስላልነበርኩ ነው። ጽናትን እኔ ያምናታለሁ። እባክሽን ከቻልሽ ከሷ ራቂ ይላታል። እና ለጽናት ማነገራት የምታለቅስበት ምክንያት ምንድን ነው? እኔ ከዚህ ቤት ከወጠው ወዴት ነው የሚሄዱ የሚለው ነገር አስጨንቋት እጅጉን እያሰበች ነው። ጽናት አሁንም ማልቀሷን ተያይዘዋለች። ኪራ ወደ ሷ ያመራና ሊስማት ቢሞክርም ፊቷን ታዞርበታለች። ምን ነው የእኔ ንግስት ይላታል። ያዘኝ ጉንፋን እንዳይጋባብህ ብዬ ፈልጌ ነው። ምነው ነው አንቺን የያዘሽ ጉንፋን እኔም ቢይዘኝ ችግር አለው ማለት ነው? ዘወር ስትልና፣ እንኳን ጉንፋኑ ፍቅሩን በያዘህ እያለች ታወራለች። ምናልሽኝ? አይ ወዲህ ነው ጥሎም፣ ሰማሽ እንዴ ይላታል። አዎ ሰምቻለሁ። አንተን ያሳሰበህ መስማቴ ሳይሆን ያደረግከው ጥፋትህን አለማመንህ ነው። ወደ ነሰኒ ቤት ሂዳ ስለ ጽናት ጉዳይ ልታወራት ብትሞክርም እሷም ደብሯታል። ሰኒን የሆነ ነገር ልነግርሽ ነበረ። አንቺም ደብሮሻል ትላታለች። አልደበረኝም። የሆነ ችግር አለ እንዴ? የተፈጠረ ነገር አለ? ስለ ጽናት ላውራሽ ነበር የመጣሁት። ጽናት ምን ሆነች? ጥለውም አንቺ ንገሪኝ፣ አንቺ ንገሪኝ ይባባላል። ሰኒ ኪራና ሊና አንድ ላይ እንዳደሩ ትነግራታለች። ነገሩን ሰምቻለሁ ግን ለጽናት ልነግራት ቢሞክርም ወንዶቹ እኛ ነገሩን እናስተካክለዋልና ና እንዳትናገሪ ያሉኝ ትላለች። ወንዶች የራሳቸውን ችግር ይደጋገፋሉ ለማስተካከል ትላለች። እራትን አስቤያት ነበረ። ወደ እሷም ሊሄድ ሞክሬ ግን ፊቷን ማየት አልቻልኩምና ቀረው። ስራም አልሄድኩም። በዚህ ሁኔታ ሁኜ መሄድ አልቻልኩም ትላለች። ያና ሊና ሳሎን ላይ ተገናኝተዋል። አንቺ ምንድነው ያልሻት ለጽናት እያለ ነገሩን እንዴት እንደነገረቻትና ለምን እንደነገረቻት ይጠይቃታል። እንዳልነገረቻትና ከውጭ ነው የመጣው ፀሐይ መጥቶኛል፣ እልቁንስ ሂድና ቀዝቃዛ ነገር አምጣልኝ ትለዋለች። ላንቺ ቀዝቃዛ ነገር ልሰጥ ሽቅርና መርዝ ነበር መስጠት እያለ በቁጭኝ ይናገራል እና ኪራ ባለ መግባባት ችግር ተፈጠረ ውጭልኝ አልወጣም ሁለተኛ ዚህ ቤት እንዳላየሽ እየተባባሉ ይጨቃጨቃሉ ይሁም እንደዚህ ካልክማ ሁሉንም ነገር ለጽናት ነግራት አለው ትለዋለች ይሄ ነገር ከአቅሙ በላይ ስለሆነ ሮሯዋን ያንቃታል ልታስለቅቅ ብትሞክርም ኪራ ከአቅሙ በላይ ስለሆነ ነገሩ ሊያንቃትም ሞክሯል ይህን ነገር እያደረገ እያለ ጽናት ከኋላው ትመጣና ኪራ ምን እየሰራህ ነው በማለት ጠይቀዋል ኪራ ሊናን በጣም አንቋስ ስለነበረ ራሷን ስታወድቃለች። ሁለሰኒ ኪራ ኒናን እንደመታትና ኒና ራሷን እንደሳተች ትነግራታለች። የኒና መታመም ሳይሆን ያስጨነቃት የኪራ ጉዳይ ነው። ምን አይነት ጣጣ ውስጥ ነው የገባ ነው ትላለች። ተያይዘውም ወደ ሆስፒታል ያምርተዋል። ራሷን ስታ ሆስፒታል ወስዷት ስለነበር ከሆስፒታል መልስ ወደ ነኪራ ቤት አምርታለች። እኔ መክሰስ አቅቶን ሳይሆን ግን ነገሩን በሰላማዊ መንገድ እንፍተው ብዬ ነው። ትሰሙኛላችሁ? እስከሚሻለኝ ድረስ ከዚህ ቤት ንቅንቅ አልልም፣ አንድ ነገር እንዳትናገሩ በማለት ቤተሰቡን ታስጠነቅቃቸዋለች። እና አሁን ላይ ሚንከባከባት ሰው ያስፈልጋታል። ሚተኝታ አዘጋጁልኝ፣ ሚጠጣ፣ የሚለበስ እያለች ታስቸግራቸዋለች ሰኒ አንገሽን ሳይሆን ኪራ መምታት የነበረበት ምላሽን ነበር መቁረጥ ትላታለች። አሁን እንኳን ታምሜ አታስቢልኝም ትላለች። ጽናት ወዳለችበት ክፍል ያመራና እናቴ ይቅርበኝ አጥፍቻለሁ ይላታል። ጥፋትህ ትክክል ሆኖ ከታየህ ጥፋትህን ከሰው መስማት አልነበረብኝም ነበር። ጥፋትህን መተህ ለእኔ ትነግረኝ ነበር። ግን እኔ ከሰው ሰማው። ለራሴ ያልኩትን ገላ ለሰው አጋራህብኝ ትላለች። በቃ ብሎህ ውሽማህን እቤት ድረስ ጎትተህ አመጣህብኝ። እረ ጽናቴ እንደ እሷ አትቤኝ፣ ውሽማዬ እኮ አይደለችም የአንድ ቀን ስህተት የተፈጠረ ነው፣ ይቅርበኝ። ኪራ ላይ ፊቷን ስላዞረችበት ኪራ ግራ ገብቶታል። ካለሷ መኖር አልችልምም ይላል። እባክሽን አንድ እድል ስጭኝ። የአንተን ስህተት ሁሌ ማረም ሰልችቶኛል። ከነኪራ ቤት ወጥታ ወደ የት እንደምትሄድ ግራ ገብቷታል አሁን ጽናት ላይ ተጽዕኖ መፍጠር አለብኝ ሁሉም ሰው ተነስቶ ጽናት ጽናት ይላል ጽናትን ሁሉም ሰው ነው የሚወዳት እባክሽ አስቢ ሊና ትላለች ብቻዋን እያወራች እያለ ምሩ ወደ እሷ ታመራና ሊና ምን ሆንሽ አመመሽ እንዴ እያለች ትጠይቃታለች ጽናትስ ምን ሆነ ጽናት ስትይ ሰማሁ ልበል አይ እኔ አላመመኝም ጠንካራ ነኝ ምሩም አንቺ ጠንካራ ሁነሽ ሳይሆን ፈጣሪ ምሮች ነውም ትላታለች ሰኒ ካፌ ተገናኝተዋል። ስለውም ስለ ፍቅር ይጫወታሉ። የፍቅር ምሳሌ የምንላቸው ኪራና ጽናት ነበር፣ አሁን እነሱ እንዳልሆነ ሆነዋል ትላለች። ሰኒ በፍቅር የሚታመኑት ሴቶች ናቸው ወንዶችስ፣ ወንዶችን የማያየናችሁ ነው በማለት ትቀጥላለች። እሱም አሁን ሰለቸኛንች ነገር አውቃለሁ ብለሽ እንዳላወቀ ሰው ባለመግባባት ሲጨቃጨቁ ስለነበረ የካፌ አስተናጋጇ እረ ባካችሁ እንግዶች እየረበሻችሁ ነው በማለት ታስጠነቅቃቸዋል እኛ ረብሸን ሳይሆን እንዲያውም የመወያያረ ሰጠናችሁ ብላም ቦታውን ለቃ ትወጣለን መጨረሻም ኪራ ፅናትን ይቅርታ መጠየቅ አለብኝ በተደጋጋሚ በድያታለሁ አሁን ግን በስተመጨረሻ መጨረሻ እሽ የምትለኝ አይመስለኝም በማለት ራሱ ሀሳቦችን በማውጣት እና በማውረድ ቤተሰቡን ሰብስቦ ይቅርታ ሊል ሳሎን ላይ ተቀምጠዋል። ጽናትም ኪራ እኔ እናንተ ፍቅራችን ስንጀምር ታጅበንም አልጀመርንም አሁንም ስንጣላ ታጅበን አይደለም ችግራችን የምንፈታ በማለት ትመልስለታለች። ጽናት ሁሌ ይቅርታ መጠየቁ ሰልችቶኛል በማለት ትነግረዋለች። ሊናም እነሱን ለማረጋጋት እና ለማስታረቅ ይሆን ዘንድ ተራ ሴት ጋር ነው ያደረው፣ እንዳንቺ አፍቅሮ እና ወዶ አይደለም ከዛች ጋር ያደረው በማለት ትመልስለታለች። ኪራም በእኔና በእሷ ፍቅር አንቺ ጣልቃት ትግቢ በማለት ይመልስላታል። ቀጥሎም ይሄ ሁሉ በአንቺ ጦስ ነው፣ አንቺ ባትኖሪ ኑሮ ከዚህ ነገር ውስጥ አልገባም ነበር ይላታል። ጽናትም ሁላችሁም ስሙ ሌላና ኪራ ምንም አይነት ግንኙነት የላቸውም፣ እኔም በስልክ ስታወራ ሰምቻታለሁ፣ ምንም አይነት ነገር እንደሌላቸው ትላለች። ጽናት ይህንን ነገር ስትል ጌራ እጅጉን ተደስቷል። እውነት ነው ማለት ሊላን ይጠይቃታል። ሊላን አላውቅም አላስታውስም እንደ ሌሎቹ ካስተመር እራስቸዋለሁ ትላለች። ጽናትን እንዴት አወቅሽ እያለች ትጠይቃታለች። ጽናትም ምንም ነገር እንዳልተፈጠረ በስልክ እያንዳንዱ ነገር ስታወሪ ሰምቻለሁ ትላለች። እለበኩል የደም እምሩን ራሷን እያዞራ ስለሆነ ከቆመችበት ተቀምጣለች። አሁን በቦታው ስለነበረ ራሽ ላመመሽ፣ ሆስፒታል ልውሰድሽ፣ እምልሽን ነገር እያንዳንዱን አትሰሚም፣ ሰራተኛ ልቅጠርልሽ፣ ገዘው ቪንቶም አስቀምጠሸዋል። እኔ ከዚህ በላይ ምን ላድርግሽ እያለ ምሬቱን ቀጥሏል። እዚህ ላይ ይብቃኝና፣ በቀጣይ ክፍል ቀጣይ ክፍል ይዤላችሁ ቀርባለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ፍቅር አንድነት ይስጠን እያልኩ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ።